ቤዛ ኢፍሬምን ቸው ብላ ሄደች። ለምን ሄደች? አብረን እናያለን እንሻአላ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ለድምፄ ይቅርታ። ውድ ቤተሰቦች ላይክ አርጉ። አዲስ ሰውናችሁ ሰብስክራይብ በማድረግ ቤቴን አሳድጎልኝ ማለት ነው። ሰብስክራይን አሳድጎልኝ ነበር። ቤተሰቦች በላይክ በሼር አበረታቱኝ፣ እወዳቸዋለሁ። ውድድ ነው ማረጋቸው። ዛሬ ይዤ የመጣሁት ቪዲዮ ማለት ነው ኤፍሬምና ቤዛ ሌላ ማለት ነው። ኤደን ኤደን ትላንት ተንጫታ ሄዳ ነበር። ኤደን አረ ተረጋጌ እንጂ ኤደን መጀመሪያ ኤፍሬምን ሴት ትቀርቢው ማለት ነው። ቤዛ እንዳለች ረስተሽ ነው ወይ አትመጣም ወላ ሞታለች ወላ የሆነ ነገር ሆናለች ብለሽ ነው ያቀረብሽው። ሴቶችዬ ለሚን ለምን ሰውን ስትቀርቡ ጀርባውን፣ ፊትለፊቱን፣ ጎኑን በደንብ አይታችሁ አትጠጉም ማለት ነው። ለምን ጊዜያዊ መሆን የለበትም ሰውን ስትጠጉ ማለት ነው። አይ እውነት ቤዛ ደግሞ ታሳዝናለች። እውነት አሳዘነችኝ። እየተጎዳች ነው የሚመስለው፣ የሆነ ነገር ገጥሟት ማውራት ያልፈለገችው ሊሆን ይችላል። እንግዲህ እኔ በማን ነው ኦ መፍረድ የሚችለው እዚህ ጋር በኤፍሬም ማለት ነው። በሳም ችግር ቢኖርባት ባትነግረው እንደ ወንድ አቃም በቃ እሱን መጠበቅ ነበረበት ማለት ነው። ለሳ አስቦ ሚን ወሰዳት እኔ እስካ ወደዳት ድረስ በአንዴ ሌላ ሰው መተካት አነበረበትም ማለት ነው። ትዊንጂ ፍሬም ለጋሼ መስብጂ ጋሼ ወልዶ ለፍቶ አሳድጎ የእናንተን ደስታ ነው የሚፈልገው የእናንተን ጥሩ ነገር መስማት ነው የሚፈልገው ማለት ነው። ትላንት አብርሽና ሮታ እንዴት እንደሆኑ አንቴም መጀመሪያ ተናግረሃል ማለት ነው፣ ሁሉም ሰው ያቃል ማለት ነው። ስለዚህ ኤደንዬ እንደ ተጎዳች ቤዛ ማለት ነው፣ ጥርታ ቤዛ እንደ ተጎዳች ታስታውቃለች ማለት ነው። ኤደን ተንጫጭታ ተንጫጭታ ውሰንት ወደለ እኔ መረጥ ብላ አሀ፣ ባንዴ የሚመረጥ ነገር አለ እንድታይ እንጂ ባንዴ እንደዚህ ባደባባይ አንድ ሰው በል ማለት አይቻልም። እሱም ማሰብ ይኖርበታል ማለት ነው። ከኤደን ጋር መሆን አለብኝ ያዋጣኛል፣ ወለብ ከመጀመሪያዋ ቤዛ ብሎ ማሰብ አለበት። ለእሱም ጊዜ መስጠት ነበረብሽ። በአንዴ እንደዚህ ቡ ማድረግ አልነበረብሽም ማለት ነው። ተረጋጊ ተረጋጊ ማለት ነው። ኤደን ማለት ነው። ኤደን ተረጋጊ ማለት ነው። ኤፍሬምዬ ወደ ኤፍሬም ልመለስና ኤፍሬምዬ ቤዛን ተረዳት ማለት ነው። ቤዛ አሁን ለማውራት ያልፈለገችው ችግር ሊሆን ይችላል። ጠጋ ስትል አብራችሁ ስትኖሩ ችግሯን ልትናገር ትችላለች። አሁን ወም ልትሄድ ነው። አንቴ በመሀል መንገድ ነው ያለኸው። ስለዚህ ለምን ለእኔ ያለ የማይሆን ሰው ለምን ችግሬን የነበርኩበት ይነግረዋለው የሚል ነገር ይኖርባታል ማለት ነው። ለማውራት ያልፈለገችው ለዚህ ይሆናል። የኔ ነሽ አንቺ ብላ ወደ ድሮ ከተመለስክ እርግጠኛ ነኝ እሷም ነግረሃለሁ ብላለች፣ ጊዜ ስጠኝ ብላለች። ስለዚህ አንቴ ማጋነው ነው መሆን አለብህ። እውነት ለመናገር መጀመሪያ ዋጋ ቤዛጋ ማለት ነው። እኔ እንደ ምክሬ ነው ማለት ነው። እውነት ለመናገር ሆ ወንዶች ምን አስባችሁ ነው? ኧረ ስነ ስርዓት ኑራችሁ፣ ለወላጅም አስቡ፣ ለተመልካችም ለእኛ አስቡልን ማለት ነው። እኛም መጥፎም ነገር መስማት ሴትም ስትጎዳ፣ እኛም እንጎዳለን፣ እኛም ያመናል ማለት ነው። እውነት ለመናገር ቤዛ እንደተጎዳች እንደዚህ ታስታውቃለች ማለት ነው። በዛን ተረዳት። የኔ ነው ካልካት በኋላ የኔ ነሽ ካልካት በኋላ ሁለት ቀንም እንዳጥ እንዳታቆይብህ እርግጠኛ ነኝ ማለት ነው። ትነግርሃለች የነበረች ቦታ ያጋጠማት ነገር። እንግዲህ አብራችሁ ትረዳላችሁ። ይሄ ነገርማ እውነት አንቺን አትፊቶሻል። ይሄ ነገርማ እኔ ለዚህ ነገር አልረዳሽም ብለህ ያኔ ትፈርዳለህ፣ ትፈርድባታለህ። መጠበቅ አለብህ ማለት ነው። ስለዚህ ከኋላ ያመጣ አይናውጣ ነው ወይም ባድ ነገር አለ። እሰን ትወዳታለህ፣ እኔን ትወዳኛለህ፣ አገኝሀለሁ ብላ ነው የሄደችው። ወራ ቦንዶችማ እንደዚህ እንደዚህ መጨፈር አያስፈልግም። አረጋጉ ሴቶችዬ። እንደውም ወንድ ለመሆን ትንሽ ትንሽ ትንሽ የቀራቸው ነገር የለም። ወንዱን እንደ ሴት አሳድረዋለሁ እንደ ሴት ካልሆንከ የሚሉ ሴቶች አሉ። እረ ሴቶችዬ፣ ሴትን አታሰድቡ። ብዙ ብዙ ትእግስት አላት ሴት። ብዙ ደግሞ የማይሆኑ ነገር ውስጥ የምታስቀራ ሴት አለች። እንደዚህ ግልጥ ጠርጋ እንደዚህ ብጭጭ የምትሴት አስለን ወንዶች አይፈልጉም፣ ማለ አይወዱም። በቅ ወንዶች ምን አይነት ሴቶች ናቸው የሚወዱት ምትሉ ረጋ ያለች እንደዚህ የምትንጫጭ ሳይሆን ረጋ ብላ የምታዳምጥ፣ ረጋ ብላ የምታወራ እንደዛ አይነት ሴቶች ይወዳሉ ማለት ነው። ይህ ረጋ ያልኩ ባልሆን እኔ ወንዶችን ምንም ነገር ጠባ አይለኝ። ወንዶች የሚፈልጓት ነገር ሁሉ ያውቃለሁ። እውነት ለመናገር እንደዚህ ሚንጫጭ ከእጁ የሚያወራ ሴት አበደን አበደን አይወቱ። ረ ሴቶችዬ፣ አሁን ሴቶች በቃ ወንቶ ናቸዋል፣ ወንዶቹ ሴት ሆነዋል ማለት ይቻላል። ተረጋጉ ብያለሁ እኔ። እንዳይሄድ ምክር ነው ማለት ነው። ለስድብ አይደለም፣ የመጣሁት ለምክር ነው ማለት ነው። ኤፍሬምም ተረጋጋ ማለት ነው። ወደ ቤዛ ተመለስ ማለት ነው። ኦሮ ርጉድ ነው ርጉድ ነው። እንደውም ለጠፋሽ ነገር ለሄሽበት ነገር አለ አልነገርሽኝ አለ መንገዷ ጥፋተኛ ነው። ካን ላንቲ ያነገረችው ለማን ልትናገር ነው? ችግሯን ማለት ነው። ግን እንደሄደች? ከዚህ ጋር አይታ ሊሆን ይችላል። በዛ ምክንያትም እኔ ለምን ዝርዝሬ ነግረዋለሁ፣ እኔም መደበቅ አለብኝ። ለማይሆን ባል ደሞ ምንድ ነው ምስጢር ማውራት ብላ። ሴቶች ደግሞ ትንሽ ያዝ ማድረግ ይወዳሉ። በቃ የእኔ ነው ካሉ በኋላ ነው ሁሉም ነገር ዝርግፉ የሚያደርጉት እንጂ ትንሽ ትንሽ ኮሽታ ካለ እንደ ሴቶች የሚቀብር ሰው የለም። ቀባሪ ናቸው ሴቶች፣ አይወጣቸውም ማለት ነው። ስለዚህ ኤፍሬምዬ ለባባ ለማማ ብለ አንተ ተረጋጋ ማለት ነው። ወደ ራስህ ተመለስና የድሮ ቤዛ ጋ እንድትመለስ ዶአይና፣ ሼር ሼር ሼር ሼር አደረጋችሁ፣ አደርሶልኝ ኤፍሬም ማለት ነው። በቃ ኤፍሬም የሳንስ ማታንሺ ላል እንትና ቤዛ ጋ ሲሆን ማናት ጋ ሲሆን ደሞ እንደዛ አትበይ ይላል። ታዲያ ምን ይሻላል? አንተ ተው፣ ኤፍሬም ጥሩ ሰው ነበርክ እኮ። እንግዲህ ማን ነው እንበል። ማለት ነው ተው። ታማኝ መሆን መቻል አለባቸው ማለት ነው። አብርሃምን ትላንት የመከርከ የዘከርከ ነበር። ለካ አንቴም ጋር የሆነ ነገር የሆነ ነገር የተደበቀ ነገር አለ ማለት ነው። ስለዚህ ፊቱት ፊቱት ማለት ነው። ጋሼ ግን ቆንጠጥ አድርጎ ያሳደጋችሁ ልጆች ነው መስሎኝ፣ እውነት ለመናገር በቃ ስለዚህ ቆንጠጥ ተደርጋችሁ ካደጋችሁ በቃ እንዳ እንዳ እንዳሳደጋችሁ በቁም ነገር እዛ ጋር መገናኛት አለባችሁ ማለት ነው። እናንተ ልጆች ዋ ዋ ብያለሁ ዋ። እንደ ወንድሜ ነው ማለት ነው። እውነት ለመናገር ቀልድ የለም። ሆ ሰው አባት አሳድግ ተሳድጎነት እኔ ማንኛውም ጥፋት ሲሰራ ወዴት ነው የሄደው? ወይኔ አባት እናት የለውም ወንድሜ የለውም፣ ወላጨልባ ነው እንደዚህ የሚያደርገው ይላለው ማለት ነው። ይሄ ይሄ ቀላል ነው። መጥፎ ነገር ብዙ የሚሰሩ ነገር ብዙ የሚሰሩ ሰዎች አሉ። ብዙ ጥፋት የሚያደርጉ ሰዎች አሉ። እንደዚህ እንደዚህ አይነት ሰዎችን ሲያይ እንደውም በጉድፈቻና እንዲያደጉት እንደውም ለእናት አይሉ አባት የላቸው ይሆናል እናት የላቸውም ይሆናል ብዬ እደመድም አለው ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላሂ ወበረካቱ